አሰላሙ አሌይኩም ዋርምቱላይ በረካቱሁ ደነተከበራቸው የሸጋለ ሚዲ ምሰብኬፍ ኩንፍ አክባሪ ኮሚንላትኖቤ አልር ላክቸር ሰብስክራይ ማድረጋቸው ዳስረሱ ዛሬ ሌላቸው የመጣ በጣም አሪፍ አሪፍ ነገሮች ነው። ሶስት ነገሮችን ብቻ ነው ለማንኝ ጠቅማል። አዲስ አረቤት ስራ ለምትገቡ ወይም ደግሞ ከኢትዮጵያ አዲስ መታች እስከ ሶስት ወር ድረስ ቤት መቀየር አለባችሁ ግዴታ ወይም? እንዳትሰሩ የምላችሁን ዋና ዋና ነገሮች ነው ላችሁ የመጣሁት። ቢስሚላ ሰላ አለነቢ አዲስ ከሆናችሁ ላይክ፣ ሸር ሰብስክራይብ አድርጉ። እንደዚሁም አዲስ ለሚመጡ ሰዎች በእናንተ ሸር ምክንያት ያገኙታል። ላይክ ሸር ያደርጋችሁ ቤተሰቦቼ። ለጠይቃችሁ ጥያቄ ሸቃሊት ስለ ትኬቱ እንዴት ሆንሽ ምናምን፣ ሁሉም ነገር ተስተካክሎልኛል። ኢንሻላህ በቅርብ ያው የበረራ ቀን ይሆናል ማለት ነው። ሌላ ጥያቄ የጠየቃችሁ ያለ ብዙ ነገር እያንዳንዱ ደግሞ ተሸቃሪ ፊትሽ ጠማማ ነው ያላችሁም አሏችሁ ግን ማባሪፍ ጠማማ ይሁን ኳ አይመስለኝም ግን ብሆን ራሱ ራሴን አልሰራውትም ረቢ ከለቅኒ ዘይማ ነ እላችኋለሁ የሀገሬ ልጆች እና ዋናው ነገር ጉዳዩ ምንድን ነው ሶስት ነገሮችን እነዚህ ሶስት ነገሮች አዲስ ገብታችሁ ስራ ካገኛችሁ በፍጹም እንዳትሰሩ እዛ ቤት ህጋዊ ከሆናችሁ አምልጡ ህገወጥ ከሆናችሁም ቤት ቀይሩ፣ እስከ ሶስት ወር ድረስ። አሁን ላይ ብዙዎቹ ይሽተኮሪ ምን ይሉኛል፣ ሸቃሊት ቢሮዬ ስደውልላት ከሶስት ወር በኋላ ነው አለችኝ ብለው ይሏቸዋል። ውሸታቸውን ነው። ከሶስት ወር በኋላ የቃማ ከተሰራ በኋላ እሺ፣ ሴር የቃማ ተሰርተዋል። አሁን ሶስት ወር አልፎሻል፣ አትቀይልኝ። ለምን? ይህንን ስራ ማንም ሰው ስለማይሰራው ቢሮዎቹ ያታልሏችኋል። አዲስ ስትሆኑ እስከ ሶስት ወር ድረስ የሚሏችሁ እና ከዛ በኋላ የምትቀይሩት ይሏችኋል። ወላኪን ወለ መቀየር ወለመቀየር በሽተኛ ሆነች፣ ሀገር ውስጥ ትገቢያለች። ይህን ስራ የሰራ ሰው ምንም ምንም ጤነኛ አይሆንም። መቶ ፐርሰንት ነው የምነግራችሁ። ምክንያቱም ብዙ የሰሩትም አሉ፣ እኔ የሚያየሁት ነገር ስላለ ነው። ሀታ ጓደኛ የራሱ ጀምረው ነበር። ወላኪን የሚሆን አይደለም አንደኛ አንደኛ የትልቅ ሰው አዛውንቶች ዳይፐር የሚቀየርበት ወይም በአረብኛ ሀፋዛ ልሙስኔ፣ ልሙስን ማለት ትልቅ ሰው ማለት ነው። ወይም ሙስን ኩባር፣ ሀፋዛት ኩባር ወይም ሀፋዛት ሙስን። የምትገቡ እህቶች ይህን ስራ አትስሩ። አፍደል ይህንን ስታዩ እንደገባችሁ ዳይፐር ስራ ነው ስትባሉ ሀሳስ እያለብኝ ወይም ልቤ ቆመ ብለሽ አምልጪ፣ ቢሮ ሄደሽ አስቀየን፣ ምንም የሚቻል አይደለም። አስም በሽታ፣ ብዙ አይነት ነገሮች እስከ ልብ በሽታ ድረስ በጣም ብዙዎቹ እየታመሙ ስለሆነ፣ ደግሞ ተውትሽ በሽታ ውስጥ አይ እኔ አያሸተኝም ምናምን፣ ራስን ይጠብቃሉ ምናምን የምትሉ ትችላላችሁ። ያንን ሰውዬ ማንሳቱ ገባችሁ? በከአልጋ ላይ አንስታችሁ ወደ ሽስሞ አረብያ የሚገፉበት ምንድን ነው የሚባለው? የትላልቅ ሰዎች የሚሄዱበት በአማርኛ ሲቱስ ነው፣ አረብያ ይሉታል። የሚገፋው ክራንች ነው የሚባለው እሱ ላይ አርጋችሁ፣ ከዛ ደግሞ ማንሳቱ፣ ዳይፐር ለማልበስ ማገላበጡ፣ ይሄ ለሴት ልጅ በጣም ወዝናቸው፣ የአረብ ሰዎች ከባድ ስለሆኑ የአጥንት መንሸራተት ብዙ የወገብ በሽታዎች፣ በጣም ብዙ ብዙ ነገር በሽተኛ ትሆናላችሁ። በዚህ ምክንያት የሀገር ልጆች ሀታ ለመውለድ ራሱ ተአብ የሆነባቸው የአስቸጋሪ ሁኔታ ላይ የሆኑ እህቶች ስላሉ ማለት ነው። እንኳን ይህን ሰርተው አይደለም ሳይሰሩ ራሱ በጣም ብዙ የወገብ በሽተኛ የሆኑ እህቶቻችን ስላሉ ይህን ስራ ስታገኙት አምልጡ። በዋናነት ምንድን ነው የትላቅ ሰው ዳይፐር ስታገኙ፣ ሁለተኛ ላይ ይዤላቸው የመጣ ውሻና ድመት ውሻ አጃ ሳውዲ ላይ በተለይ አጃንቦች ናቸው። መተናን ቱርኪያዊ ሆነው ሙቂም የሆኑ እዚሁ ወይም ደግሞ መስሪ፣ እነዚህ እነዚህ የውጭ ሀገር ዜጋዎች በሳውዲ የሚኖሩ መተናን ውሻና ድመት ይወዳሉ። ውሻ በተለይ ውሻ ይጀንናቸኋለን ጃርቢው ነበረ ላስንት ለስድስት ወር ያህል ምናምን ሰርቻለሁ እና ወረቤ ተክረኸው ሀያታችሁን ሽታው ማትችሉት በሽታ ውስጥ ነው የምትገቡት፣ መተንፈስ ራሱ እስከሚደክማችሁ ድረስ። በዛ ላይ ቋቁቻ የምንለው በሀገራችን በአረቦች ደግሞ ሀሰስያ ወይም አላርጅክ፣ እሱም በሽተኛ ትሆናላችሁ። ድመትና ውሻ ያለበት ቤት ስታገኝ አምልጪ፣ ሸቃሊት ድረሽ ብለሽ እልም በይ። ሶስተኛ፣ ሶስት ነገሮች ነው ይዤላቸው የመጣው። ሶስተኛ ደግሞ የሀገሬ ልጆች የምወዳችሁ አንላይክ ክፊ ነይ ክፊ ሆም እኛንም እነሱን የሚጠብቀን ከእንደዛ አይነት ነገር መረድ ላቅል ያለባቸው ወጣቶች በተለይ ወንዶች፣ ወንዶች የሚያስቸግሩት ከአስራ ሁለት አመት እስከ አስራ ሰባት ተቅሪበን እንደዛ ሲሆኑ ከሰራተኛ ጋር ይተዋቸዋል። ገባችሁ? ከዛ በላይ የሆኑት እንኳን እንቅልፍ ሚተኛሉ ወርጃ ጋ ያረጓቸዋል። ገባችሁ? ምክንያቱም አእምሯቸው ብስተኛ ስለሆነ ቤተሰብ ነው ምናምን አይሉም። ለሌላ ነገር እና ሰራተኛ ሲያገኙ በጣም በዚህ ነገር ላይ ይተናኮላቸዋል። ምናምን ነገር ከባድ ነው። ተው አትተይ የማይባል ነገር ነው እና የአእምሮ በሽተኛ ልጆች ካሉም አትስሩ፣ በሴትም በወንደው ገባችሁ። ራሳቸውን መቆጣጠር ማይችሉ ያኔ ይንቀሳቀሳሉ፣ ይሄዳሉ፣ ይመጣሉ። ነገር ግን ተሐኩም ማድረግ የማይችሉ ራሳቸውን፣ እነሱንም ስታገኙ ቤት ብትቀይሩ። እናንተ የምትሆኑት የሀገሬ ልጆች ጽዳት ነው፣ ምግብ። የኢትዮጵያ ሰራተኞች የሚሆኑት ህፃን ልጅ መያዝ፣ ምግብ መስራት እና ጽዳት፣ ሶስት ነገሮች ነው የምትሆኑት። ማንኛውም ሀበሻ የኛ ኢትዮጵያዎች ለዚህ ስራ ብቁ አይደሉም። እኔ እንዳትሰሩ ላልኳችሁ ስራ ብቁ አይደላችሁም። የእውነቴን ነው የምላችሁ። ሊሰብብልኩም ሙድር አክተር ሙድር ነው ከሙፊዱ ሙድር ነው ይበዛልና፣ ይህንን ስራ እሺ ብላችሁ አትስሩ። ደላላ እንደምንም ብሎ ቢያስገባችሁ መክተር ቢወስዳችሁ፣ እንደምንም ብላችሁ እግሬ አውጭ በሉ። አይ ከሶስት ወር በኋላ ነው ምንትን የሚለው ምናምን ስትባሉ አልፈልግም ዛሬን አላድርም ብለሽ መዳምን አስቸግሪያት። መዳም ደግሞ አዲስ መተሽ ስታስቸግሪ ቢሮ ነው የምትወስድሽ። ነገር ግን ሶስት ወር ሰርተሽ ብታስቸግሪያት አተፋት ፍሉ ስራ ቤብቴ ገባሽ ገንዘቧን ወጭ አርጋን የከፈለችብሽ። ስለዚህ እንዴት ብላ ትስማማ? ላይ አትስማማ እና ይህን ይመስላል። የሀገር ልጆች የዛሬ ቪዲዮኒ ዶ አደርጉልኝ። በሰላም ሀገር እንገባ መራ ምታመሳ እንቅልፍ የማይወስዳኝ ለሊቱን ቀኑንም ሰራው ነው አላቅም። ብቻም ታመሳ ለነግራችሁ አልችልም። ከበጣም ብዙ አመት ቆይቻለሁ ሳውዲ አረቢያ። ከዚህ ሁሉ አመታት በኋላ እናት ሀገሬ ኢትዮጵያ። እሹፍኩም አቡዬ አህዋቲ አህዋኒ ኩል አህሊ ኢንሻአላህ ደኦሊ አህብኩም እሹፍኩም ቪዲዮታኒ ማሰላም ሀባይብ አልቢ ላይክ ሰብስክራይብ ላትንሱ።